ሰላም ሰላም ጠና አስጥልኝ ቤተሰቦቼ በወቅታዊ መረጃ ላይ መጥቻለሁ። የተወሰኑ አንዳንድ ወቅታዊ መረጃዎችን አካፍላችኋለሁ። የድንቅ ፍጻሜ መጽሐፍ ሁለተኛ እትም ጌታ እንድረዳ መጠን በጣም በቅርብ ቀን ገበያ ላይ ይውላል። ስለዚህ በሀርድ ኮፒ በተለያዩ በመሰረተ ክርስቶስ የመጽሐፍ መደብር፣ በራእይ መጽሐፍ መደብርና በኢማና መጽሐፍ መደብር ታገኟቸዋላችሁ። እንዲሁም ደግሞ ድንቅ ፍጻሜን በአማዞን ላይ አሁን ለመጀመሪያ ጊዜ በአማዞን ላይ እዛ በሶፍት ኮፒም በሀርድ ኮፒም ማግኘት የምትችሉበትን እድል አመቻችተናል ማለት ነው። ይህን በቅርብ ቀን ይፋ አደርጋለሁ። ምናልባት በሚቀጥለው ሳምንት አካባቢ እነዚህ ነገር ሁለቱ ነገሮች ያልቃሉ ብዬ አስባለሁኝና እግዚአብሔር እየረዳን ያለው ጌታ እንደረዳን መጠን በዚህ ዘመን ሰዎች ስለ ክርስቶስ ኢየሱስ መምጣት ባዕድ እንዳይሆኑ ይልቁንም አማኞች፣ ክርስቲያኖች የጌታ ኢየሱስ ክርስቶስ መምጣት እንግዳ ነገር እንዳይሆንባቸው የማይጨበጥ እውቀት እንዳይሆንባቸው ዘመኑ መዋጀት እንዲችሉ መዘጋጀት እንዲችሉ መታጠቅ እንዲችሉ በምንችለው መጠን እንሰራለን ማለት ነው። ክብር ለጌታው። ተጨማሪ ሌላ የምሰጣቸው መረጃ፣ እሁድ እሁድ መደበኛ ቋሚ ፕሮግራም ጀምሬያለሁና በዛ ፕሮግራም ላይ መሳተፍ የምትፈልጉ ሰዎች፣ ለጌታ መምጣት በሚያዘጋጅ የትምህርት እውቀት መስራት የምትፈልጉ ሰዎች ዚህ ስክሪን ላይ በምታገኘው ስልክ ማግኘት ትችላላችሁ። መገናኛ ነው ፕሮግራማችን ያለው። እሁድ ከሰዓት በኋላ ነው ለጊዜው ያለው፣ ከፄን ሰዓት ጀምሮ ያም ፕሮግራም መታደም ትችላላችሁ። አዲስ አበባ ያላችሁ ብትፈልጉ፣ በቋሚነት ብትፈልጉ መታችሁ ፕሮግራሙን በምትችሉ ሰዓት መካፈል ትችላላችሁ። ሌላው እሁድ እሁድ ከስምንት ሰዓት ጀምሮ እስከ ፄን ሰዓት ድረስ በፕሮፌሽናል የሙዚቃ አስተማሪ የድምፅ ፓወር ወይም ሳውንድ ፓወር ስልጠና ጀምራል ማለት ነው። ስለዚህ ከስምንት ሰዓት እስከ ፄን ሰዓት ነፃ ዘማሪ መሆን ኳየር መሆን የምትፈልጉም ወደ ዝማሬ የምትገቡ ሰዎች ከ30 ዓመት በላይ በማስተማር ልምድ ያለው የታወቀ ምሁር አምጥተን በፕሮግራማችን ላይ የድምፅ ስልጠና ጀምረናል። እዚህ ድምፃችሁን ማስተካከል፣ ትንፋሽ አወጣጥ ማስተካከል፣ የድምፃችሁን አቅም መጨመር የምትፈልጉ ሰዎች እሁድ ከ8 ሰዓት እስከ 9 ሰዓት ድረስ መገናኛ እዚህ ስክሪን ላይ በሚገኘው ስልክ ብትመጡ ስልጠናውን ትወስዳላችሁ። ነፃ ነው፣ ምንም ክፍያ የለውም። እንግዲህ የማይገኝ ዕድል ስለሆነ እንዲያለ ፍላጎት ዝንባል ያላችሁ ወገኖች እድሉን ተጠቀሙበት። በድጋሜ በጌታ ፍቅር አሳስባችኋለሁ። ተባረኩ። ጊዜው እንግዲህ በፈረንጆቹ ከኦክቶበር ወደ ኖቨምበር እየገባችሁ ነው ያላችሁት እና ኦክቶበር ሰርቲዋል ላይ ሚድ ናይት ላይ የሚከበር ሀሎዊን የሚባል በዓል አለ። እሱም በተመለከተ ጥቂት ነገር ነግራቸዋለሁ። ሌላው እስራኤልና ጋዛን በተመለከተ አንዳንድ ጥቂት መረጃዎችን ሰጣቸዋለሁ። ሶሪያንን በተመለከተ አጭር መረጃ ይኖረኛል ማለት ነው። በእነዚህ ጉዳዮች ላይ ወቅታዊ ግንዛቤ እንዲኖር አንዳንድ ነገሮች ላካፍላችሁ እፈልጋለሁ። ኦፍኮርስ ሀሎዊን የሚባለው ፌስቲቫል እዚህ ኢትዮጵያ ውስጥ የተለመደ ጉዳይ አይደለም። ነገር ግን በውጭ ሀገር የምትኖሩ ክርስቲያን ቤተሰቦቻችን ምናልባት ይህንን እንደ ፈን እንደ ጫውታ፣ እንደ ቀልድ አርጋችሁ እንደ መዝናኛ አርጋችሁ ልታከብሩት ትችሉ ይሆናልና በእርግጥ ሀሎዊን የሚባለው በዓል ክርስቲያኖች ሊያከብሩት ይገባል ወይ? ይሄ በጣም በጥንቃቄ መታየት ያለበት ነው። ከዚህ ከነከኔ ፕሮግራም በኋላ እዚህ ቪዲዮ ላይ አንድ ከሰይጣን አምልኮ የመጣ እዚያ ውስጥ ቄስ የነበረ ቀሳው ስለዚህ ስለ አህሎዊን የተናገረው ነገር ስፔሻሊ ጊዜኛ መስማት የምትፈልጉ የምትችሉ ሰዎች እንድሰሙት እዚህ ቪዲዮ ላይ ከኔ ከኔ ፕሮግራም ቀጥሎ እዚሁ ላይ ስለምጨርላችሁ ትሰሙታላችሁ። ምን ያህል ነገሩ ሰይጣናዊ እንደሆነ ምን ያህል አጋንንታዊ እንደሆነ በጣም በጣም በጣም በሚያስፈራ ሲን የሚፈጠርበት ነገር እንደሆነ ያ ሰው ይናገራል። ይናገራልና ከደም መስዋዕት ጋር የተገናኘ ነገር እንዳለው ያ ሰው ይናገራል። ይናገራልና እሱ እንድሰሙት ጋብዛችኋለሁ። ነገር ሃሎዊን 19ኛው መቶ ክፍለ ዘመን አካባቢ አይሪሽ ስኮትላንድ አካባቢ ያሉ ስደተኞች ወደ አሜሪካ ይዘውት መጥተው በኋላ አሜሪካ ላይ ቀጥታ ወደ መንፈሳዊ ይዘት ተለውጦ በተለይ በካቶሊክ ቤተ ክርስቲያን የቅዱሳን በዓላት ይከበራሉ እና ያባል ሲከበር አንድ ላይ ጻድቃን ሰማታት ማሚሏቸውን አንድ ላይ የነዛን ሰዎች ስለሚያከብሩ በዋዜማው እሱን ኦክቶብር አንድ ያከብራሉ። ይሄኛው ሰርቲዋል ላይ ኖቨምበር ሰርቲዋል ላይ የሚከበር ነው። ያንን በዓል አንድ ላይ ስለሚያከብሩ የሁሉን ቅዱሳን ባል በሚያከብሩበት ቀን በዛ ቀን ከዛ ቀን ጋር አያይዘው አንድ ላይ ይህን ሀሎ የሚባል በዓል እንደ መንፈሳዊ መንፈሳዊ ቅርጽ ነው የዘሰተውት ማክበር ጀመሩ ማለት ነው። ቤተክርስቲያን ውቅና ሰጠችው ማለት ነው። እንግዲህ ኢትዮጵያ አይደለም በውጭ ዓለም ነው የምላችሁ፣ በአውሮፓና አሜሪካ። ነገር ግን በአጠቃላይ ምንድን ነው ይዘቱ ሲባል ሙታን ጻድቃን የሞቱት እነዚህ ጻድቃን ሰማዕታት የሚባሉ የሞቱት እነዚህ ሰዎች፣ ያው ይሄ መንፈሳዊ ይዘቱ ነው። እንግዲህ ካቶሊክ ቤተክርስቲያን የሰጠችው ስያሜ ነው፣ ከሃሎዊን ጋር አገናኝተው የሰጡት ቅርጽና መልክ ነው እንጂ ወደ ሁለት ሺህ ዓመት የቆየ የፓጋን ወይም የአህዛብ ልማድ ነው። የሞቱ መናፍስት ጋራ የሞቱ ቤተሰቦቻቸው ጋራ የመገናኘት ቀን ነው። የሞቱ ቤተሰቦቻችን በዚህ ቀን ይመጣሉ፣ ከነሱ ጋር ኦረዲ እንገናኛለን፣ ከነሱ ጋር አንድ ላይ እንሆናለን ብለው የሚያከብሩት የአህዛብ ባህል ነው። በሌላ ቋንቋ መናፍስት መጥራት ማለት ነው። መናፍስት ጠሪነት፣ ሟርተኝነት፣ የሙታ መንፈስ ሳቢነት የሙታ መንፈስ ሳቢነት ጋራ የተገናኘ ቀጥታ የአህዛብ ክብረ በዓል ነው። ነገር ግን እንዳልኳችሁ ሃይማኖት የማያመጣብን መዘዝ የለም። ሃይማኖት ማያመጣው ጦስ የለም። እንደ ሃይማኖትና እንደ ባህል ለሴጣን ትልቅ ዋሻ በዚህ ምድር ላይ የለውም። ባህል እንደሚጠቀም ሃይማኖትን እንደሚጠቀም ማንን ሊጠቀም አይችልም? ሚሊዮኖችን ነው በሃይማኖትና በባህል ሚነዳው ወደ ሲኦል የሚያገዘው እነት ነው የምነግራቸው፣ ቤተሰቦች ከዚህ አንጻር ሃይማኖቱ ለዚህ ነገር እውቅና ሰጠው ማለት ነው። ሁሉም ቅዱሳን ባህል አንድ ላይ በሚያከብርበት ጊዜ እነዚህ የሞቱ ቅዱሳን ማለት ነው፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ጻድቃን ማም ተብሎ አንድ ላይ ባህላቸው በሚከበርበት ዋዜማ ላይ ይህንን በዓል ያከብሩታል። ሰው ከነዛ ጋር ምን እናደርጋለን? ዩኒየን እናደርጋለን፣ ህብረት እናደርጋለን፣ እንገናኛለን። ይመጣሉ ከነሱ ጋር ይህንን እግዚአብሔር ቃል በጣም በጣም በጣም ይጸየፈዋል። ዛሬ በአዲስ ኪዳን አይደለም በብሉይ ኪዳን ላይ ራሱ ይሄ ሃሎዊንን መጽሐፍ ቅዱስ አያውቀውም፣ ከዛ በኋላ የመጣ በዓል ስለሆነ ነው። ኦሪት ዘዳግም ምዕራፍ 18 ላይ 18 ላይ ቁጥር 9 ጀምሮ ባነብላችሁ፣ አምላክ እግዚአብሔር ወደሚሰጥ ምድር በገባ ጊዜ እነዚህ አሕዛብ የሚያደርጉትን እርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁል መናፍስት የሚጠራ አያችሁ፣ መናፍስት መጥራት፣ የሞቱ መንፈሶችን መጥራት፣ መናፍስት የሚጠራ ጠንቋይ፣ ሙታን ሳቤ የሞቱ ሰዎችን መሳብ፣ መናፍስት አጋንንትን ነው። ይህ እነዚህ ደግሞ የሞቱ ሰዎችን ስቦ ማምጣት፣ ከእነሱ ጋር ማውራት ሙታን ሳቢ፣ እዚህም ሀገር ላይ ያለ የሞት ሰዎችን እናገናኛለን የሚሉ ሰዎች አሉ። ለዚህ ሰዎቹ ጠንቁላሉ። የሞት ሰዎችን መንፈሳቸው ይመጣና እንዲህ ያለ ነው እንዲህ ያለሽ ነው እንዲህ ያለ ነው እያሉ ማን ላይ ያሉት እነዚህ አጋንንት የሞላባቸው ሰዎች ያው ያዋራሉ። አገሌ ጋር ብድር አለኝ አገሌ ጋር ደግሞ ይህን ያልገንዘባለኝ ተቀበለው መልስለት እያሉ ያወራሉ ማለት ነው። ከሙታን መንፈስ ጋር ያውራሉ። የሞቱ ሰዎች ተነስተው መታወር ለሚያወሩት በሞቱ ሰዎች ስም አጋንንት ነው። ምተው የሚያወራው ያቃል የነሱን ሂስትሪ ስለሚያውቅ ዶክመንት ስላለው በነዛ ሰዎች አቅጣጫ ያወራል፣ እንጂ የሞት ሰዎች ተፈርዶባቸዋል ሊወጡና ምተው ሊያወሩ አይችሉም። ሶ ሙታን ሳቢ በአንተ ዘንድ አይገኝም። ይህን የሚያደርጉ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህ እርኩሰት አምላክ እግዚአብሔር ከፊት ያሳድዳቸዋል። መናፍስትን መጥራት፣ የሞቱ መናፍስትን መጥራት፣ ሙታንም መሳብ ይህ የጻድቃን አምልኮ የሞቱ ጻድቃንን ሰማዕታትን ማምለክ የሙታን መንፈስን መስራም ማለት ነው ወንጀል ወርሺፕ ማድረግ መታሰብ ያለነሱ ማውጣት ክርስቲያናዊ ልማድ አይደለም የአሕዛብ ልማድ ነው ወደ ቤተክርስቲያን የገባ የአሕዛብ ልማድ ከነዛ ጋር ዩኒየን ማድረግ ወደ እነሱ መጸለይ መስዋዕት ማቅረብ በስማቸው መጸለይ መለማመን መለማመጥ በህልም ከነሱ ጋር ኮሚኒኬት ማድረግ የገሌ መንፈስ የገሌ መንፈስ በጣም በጣም ከባድ የሆነ አጋንንታዊ ትሪክ ጌም ነው ወገኖች። በጣም ብዙ ክርስቲያኖች፣ ክርስቲያን የሚሉ ሰዎች እስፔሻሊ ሃይማኖተኛ ሰዎች በዚህ በጣም ታላለ ታላሉ እና ሀሎዊን ከዚህ የሙታን መንፈስን ከመሳብ ጋር መናፍስትን ከመጥራት ጋራ የተገናኘ የአሕዛብ ልማድ ነው። እግዚአብሔር ምን አለ? ስለዚህ እርኩሰት ከፊት አሕዛብን ያሳድዳቸዋል እና አንተ እንደዚህ እንዳታደርግ ተጠንቀቅ ብሎ ለእስራኤል ጌታ ማስጠንቀቂያ ሰጥቷል። ክርስቲያኑ ጊዜ የሚያደርገውን ነገር ባህል ነው፣ ሃይማኖት ነው ብሎ አያርግም፣ አያርግም። ሐዋርያት ለምንድን ነው ባህል ላለማክበር የተጠነቀቁት? በጣም ጠንቀዋል። ምክንያቱስ ክርስትና እምነት ነው፣ ሃይማኖት ዓለም ህይወት ነው፣ ልማድ ባህል አይደለም። ከዚህ አንጻር በጣም በጥንቃቄ የሄዱበትን መንገድ እንዳለ እንመለከታለን። በኋላ ግን ቤተክርስቲያን ከነገስታቱ ጋር ስትጋባ ቤተክርስቲያን የዚህ ምድር ርስት ወራሽ ስትሆን ቤተክርስቲያን የዚህ ምድር ነዋሪ መሆን ስትጀምርና ካህናቶቿን እያሰማመረች ከመንግስታት ጋር ከነገስታት ጋር ስትወግን የዛን ጊዜ ነገሮች በሙሉ ከእምነት ወጥተው ምንሆኑ ባህል መንፈሳዊ ባህል የተሰራላቸው ቀን የተወሰነላቸው ጭልጦዳ ለ የአሕዛብ ልማድ ገባች ማለት ነው። አብዛኞቹ በዓላት በሙሉ በዚህ ልማድ የሚከበሩ ናቸው። ዕለት ዕለት የምናከብረው በየዴቃ ሰዓቱ የምናከብረው ጌታ ነው ያለን፣ ያው ጌታ ክርስቶስ ነው ያለን። በክርስቶስ ኢየሱስ የሚያምን አዲስ ፍጥረት የሚል መንግስት ቀይረዋል፣ ስርዓት ቀይሯል፣ ካላንደር ቀይሯል። በዚያ ለም የተዳደርበት ነገር በጣም በጣም ጥንቃቄ የተሞላበት መሆን አለበት። ቢኮዝ ብርሃንና ጨለማ ጋር ሁለቱም ህብረት ስለማይኖራቸው ቤልሆር ከክርስቶስ ጋር ህብረት ስለማይኖረው የአጋርንት ጽዋና የእግዚአብሔር ጽዋ መጣት ስለማይቻለውና ስፔሻሊ በአሜሪካና በአውሮፓ ያላችሁ ክርስቲያኖች ሃሎዊን ስለሚባለው በዓል በጣም በጣም ልትጠነቀቁ ይገባል። አዛባዊ ልማድ በሚያስፈራ ጭምብል አጋንንት፣ አጽሞችን በማቆም የውሽክራፍት የጠንቋይ ምናምን የሚመስሉ ልብሶችን በመልበስ በጣም የሚያስፈሩ ስርዓቶች የሚካሄዱበት ስለሆነ ካልጠነቃችሁ፣ አጋንንትን ሰባችሁ ቤታችሁ ያስገባችሁ ነው። እዚህ ጣፋጭ ነገሮችን ሰታችሁ ልጆቻችሁ እንደ ጌም እንዲጫወቱ ያደርጋችሁ፣ ግን ከመናፍስ ጋር እያገናኛችኋቸው ነው። አጋንንት ወደ ላያቸው ላይ እያመጣችሁ ነው ያላችሁት ይሄ በጣም በጣም አጸያፊ የሆነ አጋንንታዊ የአሕዛብ ልማድ ስለሆነ በጣም እንድጠነቀቁ በዚህ አጋጣሚ ማሳሰብ ወዳለው። መቼም ቢሆን ክርስቲያኖች ታደርጉት አይገባምና በጣም በማስተዋል ማድረግ አለብን። ሰይጣን ሁልጊዜም ቢሆን እንዲህ ያሉ ባህላትን ይጠቀማቸዋል። ስለዚህ ዴዝ ዴዝን ማክበር ነው። ሙታን ማክበር ማለት ዴዝ ማክበር ነው። ዴዝ ሴሌብሬሽን ነው። ሃሎዊን ማለት ዴዝ ሴሌብሬሽን ነው፣ ሞትን ማክበር ነው። ሙታንም ማክበር ማለት ሞትን ማክበር ማለት ነው። እኛ ሙታን አለ ምናከብረው ህይወትን ነው ሞትን አለ ህይወትን ምናከብረው እኛ ያውም የዘላለም ህይወት ህይወትን እኛ አለ ዛሬም ነገም ለዘላለም ህያው የሆነውን ህይወት የሆነውን ጌታ ክርስቶስ ነው ምናከብረው ምናመልከው እንጂ፣ በፍጹም በፍጹም ከሙታን ጋር ግንኙነት የለንም። ከሙታን ጋር ህብረት የለንም። ሙታን ሩጫቸውን ጨርሰው ሄደዋል። እኔ መጥቶ የሚያነጋግር የሞተ መንፈስ የለም። በልማችሁ እንዲህ አይነት መንፈስ የሚያስጨንቃችሁ ሰዎች አጋንንት የተዋጋችሁና ብርቱ ጸሎት ያስፈልጋችኋል። ይመታል፣ ዞር ይላል ታርፋላችሁ ስለዚህ፣ ያው እዚህ እኛ ሀገር ላይ ኢትዮጵያ ላይ ብዙም ይሄ ነገር የተለመደም ባይሆን በልዩ ልዩ መልኩ የሚከበር የሚነካከ ነገር አለው። ዞሮ ዞሮ ግን በሌላው ዓለም ላይ ያላችሁ ቅዱሳን እንዲጠነቀቁ ለማድረግ ነው። ሌላው እስራኤልና ጋዛን በተመለከተ እንግዲህ የተፈረመው 21 ነጥብ ዶናልድ ትራምፕ ያቀረበው የ21 ነጥብ ስምምነት ነበር። ነገር ግን ያ ነገር ወደ ማይፈጸምበት ፍጻሜ ወደማያገኝበት አዝማሚያ እየገባ ነው ያለው። ማክሰኞን አረቡ እስራኤል በፈጸመችው ድብደባ ከ14 በላይ ፍልስጤማውያን ተገለዋል። ይሄ የሚሆነበት ምክንያት አንድ የሐማስ ስናይፐር አንድ የእስራኤል ወታደር ተኩሶ ገሎ ነበር። አንዱ ምክንያት ይሄ ነው። ግን ስናይፐሩ የእስራኤልን ወታደር ገሎ መግደሉ ብቻ ሳይሆን ሀማስ መልሳለሁ ካላቸው አስክሬኖች መካከል ወደ 13 የሚጠጉ አስክሬኖች ገና አልተመለሱም። አጂ እስራኤል ደግሞ ያው ተቃላቹ በታሪክ ጥለው አይዱ ትተው ስለዚህ እስራኤላዊ ነው አይሁዳዊ ነው የሚሉትም በሙሉ አጽሙን ሰብስበው ቅድስት ሀገር ኢየሩሳሌም ላይ ማረፍ አለበት ብለው ነው የሚያምኑት። ነገር ግን አሁን ነገሩ ከባድ ነው። ከዚህ ከግብጽ ቡልደዘሮች መተው እስካቫተሮች መጥተው እየቆፈሩ ነው ያሉት። እነዚህ የሙታን አጥንት ፍለጋ ማለት ነው አስክሬኖች ፍለጋ ማለት ነው። ከዋሻ ከዋሻዋሻ ሲሮጥ እነዚህ የሞቱትን ሰዎች እዛም እዛም እያንጠባጠበ እየጣለ ነው የሮጠው አሁን ኬት ያመጣቸው ወደ 13 የሚጠጉ ሙታን ወይም ሬሳዎች አልተመለሱም። በዚህ ምክንያት እስራኤል ሀማስ ላይ ከፍተኛ ጥቃት ለመፈፀም በዝግጅት ላይ ነው ያለችው። ምናልባት ትታ ወጣቻቸውንም አንዳንድ የጋዛ ክልሎች መልሳ እንደገና ልትቆጣጠር የምትችልበት ሁኔታ ነው ያለው ማለት ነው። እዚህ ሀማስ ይጠንቀቅ ብለዋል ዶናልድ ትራምፕ። ሀማስ መጠንቅ አለበት። በትክክል የተገባውን የሰላም ስምነት፣ ተኩስ አቁም ስምነት ማክበር ይጠበቅበታል ነገር ግን እናስቀጥለዋለን ብለው እሳቸው ወደ የዚህ ስምነት ሁለተኛ ደረጃ ወዳሉት ፌስ ቱ ለመሄድ ሐማስ እንቅፋት እንዳይሆን ማስጠንቀቂያ ሰጥተዋል። ዶናልድ ትራምፕ ማለት ነው። ዞሮ ዞሮ ግን በእስራኤልና በሐማስ መካከል የተፈረመው የሰላም ስምነት ለጥቂት ቀናት እፎይታ ይሰጠን ቢሆን፣ አሁን ተመልሶ እንደገና ደፍርሶ ሌላ አይነት ግጭት ተቀስቅሶ ነው ያለው። እንግዲህ ነገር ወዴት ይሄዳል የሚለውን አሁን ሁላችን በሂደት የምናየው ነው። ነገር ግን የመካከለኛው ምስራቅ ጉዳይ፣ የዓለም አቀፉ ጉዳይ ወይም ደሞ የፍጻሜ ዘመን ጉዳይ እንደ መጽሐፍ ቅዱስ ጎግ ማጎግ ጉዳይ ስለሆነ እንዲህ በዋዛ በቀላሉ የሚበርድ አይደለም። ይበን እንዳል እንግዲህ የአዲሱ የሲሪያ ወይም የሶሪያ ፕሬዚዳንት ወደ ሞስኮ ተጉዞ ከፑቲን ጋር ተገናኝተዋል ማለት ነው። ስለዚህ እንግዲህ ከዚህ በፊት የነበረው የበሽር አል አሳድ መንግስት ኢራን ጋር ነበር ከፍተኛ ግንኙነት የነበረው። ዞሮ ዞሮ ኢራንና ራሻ ወዳጅ መሆናቸው ይታወቃል። ነገር ግን አሁን ሶሪያ ላይ ያለው መንግስት በኢራን በኩል ሳይሆን በቱርክ በኩል እየተገፋ ወደ ስልጣን የመጣ በመሆኑ ቀጥታ ከወደ ራሻ ተጉዞ ከራሻው ፕሬዚዳንት ከቭላዲሚር ፑቲን ጋር በተለያዩ ጉዳዮች ላይ መክሯል፣ ስምምነት አድርጓል። አሁንም ራሻ ሶሪያ እንድትረዳ እንድታጠናክር ከፍተኛ የሆነ ተማጽኖ አሰምቷል ማለት ነው። እንግዲህ በእስራኤል ዙሪያ ያሉ ሀገራት ሊባኖስ ሂዝቦላ በዚህ በኩል ጋዛ በዛ በኩል ደግሞ በቅርብ ሶሪያ፣ በርቀት ደግሞ ኢራን፣ ሌሎችም ሀገሮች በሙሉ እንደ አዲስ ራሳቸውን ሪቫይቭ እያደረጉ ነው ያሉት ሃማስ ትጥቅ እንዲፈታ የተፈረመውን ውል አልቀበልም ብሎ በትጥቁ ጸንቶ እንደውም ግዛቱን እያጠናከረ በቅርብ ጊዜ ከ30 በላይ ሰዎችን ከእስራኤል ጋር ብራቸዋል ብሎ በአደባባይ መረሸኑ ይታወቃልና፣ በዚህ መንገድ የመካከለኛው ምስራ ጉዳይ ትኩሳቱ አልበረደም ባለበት ነው ያለው። የሶሪያ መጠናከርም ዞሮ ዞሮ ጎላንን ከመያዝ ጋር ተያይዞ ከእስራኤል ጋር የሚያመጣው ግጭት አለ። እንግዲህ የጎግመሪ። የጎግ መሪ ራሻ ናትና ራሻ ወደ እስራኤል የምጠጋበት እስራኤልን ለመውረር የምጠጋበት አንዱ ድንበሯ ጎላን ነው። ወይም ደግሞ ከጎላን ጀርባ ያለው ሶሪያ የሶሪያ መንግስት ነውና ወደ እነዚህ በጣም በቅርብ ርቀት እየመጣች ነው ያለችው፣ በርቀት የራናለች እንዲያ እንዲያ እየሆን ያለውና የመካከለኛው ምስራቅ ጉዳይ ይሄን ይመስላል። እንግዲህ ፍጻሜው ወዴት ነው የሚሄደው? ፍጻሜው ምን ይሆናል? መጨረሻው ምን ይሆናል? የሚለው ምንም ጥያቄ የለውም። የእግዚአብሔር ቃል አይስትም። የመጨረሻውን መጨረሻ ነው የነገርን እና ወደዛ ነገሮች ቀስ ያለው እየተጓተቱ እየወደቁ እየተነሱ ወደዛ ይሄዳሉ። እና ብዙ ሰላም፣ ብዙ ደስታ፣ ብዙ እረፍት፣ ብዙ አልጠብቁ። ሰላማችሁ ጌታ ብቻ ይሁን። ከእግዚአብሔር ጋር በመጣበቅ ወደሱ በመመለስ በእርሱ ማረፍ ይሆን በእምነት የሆኑ እረፍት እንለማመድ። አማኞች፣ ስፔሻሊ አማኞች ነው የምላችሁ። አለበዚያ ዓለም ላይ ከዚህ በኋላ በጣም የተረጋጋ ሲቹዌሽን ማሰብ በጣም የተረጋጋ ዓለም መጠበቅ በጣም የዋህነት በጣም ሞኝነት ነውና ይህ ላሳስብ እወዳለሁ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ክርስቶስ ይመጣል። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1000 46 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ